ማነው? ገቡ ምን አባሽ ፈልገሽ ነው? አንቺ ደነዝ፣ ቅድም ሳሎን ብር አይተሻል እንዴ? ምን አባሽ ነው የምትይው? የቢክሬ ገንዘብ ጥዬ ነው አይተሽ ነበር እንዴ? ነው በገዛ ቤቴ እነዚህ ልብሶች እንዴ፣ ልዕልና ግን እኮ ከትላንት ወዲያ ነው ያጠብኩት። ምን አልሽ? አንቺ ለእኔ ነው መልስ የምትመልሽልኝ? ለምን ዛሬ ታጥቢው? ምን ልዕልና ምን አገባኝ እኔ። ደግመሽ ጠቢ ካለሽ ታጥቢ ያለሽ። ምን ትመስለሽ ቋንጣ። እስኪ እዚህ ስሩ ወረቀት ወድቆብኛል። ጎንበስ ብለሽ ፈልግ። ውይ ይቅርታ፣ በጣም ተደፋብኝ። ያስፈልግሻል። አንሽና ኪስሽ ከተች። በፍጹም እንዲሞ እንዳታደርጊ። ብትያዥስ አስበሸዋል። አትሞኝ፣ ማንም አይዝሽም። እነሱ እንደወደቀ ራሱ አያውቁም። ደግሞ ቢያቁስ መካድ እኮ ነው። ታይ፣ ቢቀርብሽ ይሻልሻል። በኋላ ተዋረጃለሽ። በዛ ላይ ማንነትሽ አይደለም። በዚህ ሰዓት ማንነት ይባላል እንዴ? አሁን እኮ ብር ያስፈልግሻል። እዛ ጎዳና ላይ መውጣታችሁ ነው። ያ ሁሉ ልፋትሽስ ከዛስ ሁሉም ያልፋል። እፁብ አትሞኚ እ እፁብ አንቺን ቆ ጠራህኝ? ምን እያሰብሽ ነው? ችግር አለ እንዴ? አይ ያን ያህል አይደለም ማለት እንዲህ እየተጨናነቅሽ ያን ያህል አይደለም ማለት ምን ማለት ነው? የቤት ኪራይ አልከፈልም። አከራያችን ደግሞ ብሩን ካላመጣችሁ እያለን ነው። ከየት እንደማመጣ ጨንቆኛል። ታዲያ ምን ችግር አለው? እኔ እሰጥሻለሁ በቃ። አረ እንደዛም አይሆንም አንተ። ቆይ ከየት ታመጣለህ? ለሱ አታስቢ። ስንት ነው ግን? እኮ ባንክ አስገባለሁ ብዬ ነበር። እንደውም እንጂ ሁሉንም ውሳችሁ። እንደዚህማ አይሆንም። አልቀበልህም። ምንም እኮ ችግር የለውም። አንቺ ያስፈልገሽ እኔ ጋር ስለነበረ ሰጠሁሽ። ይሄ ደግሞ በጓደኛ መካከል ምንም ማለት አይደለም። እንዴ፣ ይህ ሁሉ ገንዘብ መቀበል ይከብደኛል። እሺ በቃ እንደ ብድር አስቢ፣ የሚመለስ ነው። እንደሱ እሺ። ግን እኮ የቤት ኪራይ ብቻ ይበቃኛል። የቀረው ደግሞ ለአንዳንድ ነገር ይሆንሻል። የእውነት በጣም አመሰግናለሁ። እሺ። ይቅርታ ለምን ስላቀ፣ እንደውም በጣም ደስ ብሎኛል። ስለዚህ ድጋሚ ቀፊ አመሰግናለሁ እሺ። ይሄ ምስጋና ግን አልበዛም? አረ አልበዛም። እንደውም ብችል ነው አቅም ቢኖረኝ ከዚህ በላይ አደርግልህ ነበር። እሺ፣ ተቀብያለሁ። አሁን ነቃ በይና ስራሽ እንስሪ። አሁን ማነቀቻለሁ። ለአለም አቤት እንድሰራ ለምትፈልገው ነገር አለ? ምንም የለም። በቃ ልክ አንተ የሰራህ ነው አይነት ፍርፍር ሰራ አለ። እሺ እንዴት አደርሽሚልች ደናድር ሽማሜ? ምነው ፊትሽ ልክ አይደለም። ችግር አለ እንዴ? ይሄ አባትሽ እያለ ምን ሰላም አለ ብለሽ ነው። አሁንም ያደረገው ነገር አለ እንዴ? ቆይ እሱ ምንድን ነው የሚፈልገው? እኔማ ግራ ገብቶኛል። ዛሬ ጠዋት እንደውም እንዲደነግጥ ብዬ እነፋት አልኩት። ልክ ነው ያደረግሽውማ፣ ዬ እሱ ነው የሚሻለው እና እምቢ አለ። አይ እንደውም እሱ ማፋታት እንደሚፈልግ ነው የተናገሩ። ታዲያ ምኑ ነው ያናደደሽ? ያናደደኝማ ከኔ ሌላ ሳይት መምረጡና እንፋታ ማለቱ እንደገና ድርሻ የለሽም ማለቱ። እንዴት ማለት ድርሻ የለሽም ሲል? ቤትና መኪና የራሱ ስለሆነ ነዋ። እና ዝም አልሽው? ልልዬ ግን እስኪ እውነቱን ነገር ብንፋታ ደስ ይልሻል? አዎ አዎ፣ አባትና እናትሽ እኮ ነን ልጅ እሱ ግን የሚያደርጋቸው ስራዎች እንዳለ የአባት አይደሉ። ቢሆንም እሱ ብቻ ይመን እንጂ አብሮ መኖር እኮ እንችላለን እንደዛ ነው የምታስቢ ማ? አዎ፣ እኔ ከእናት የተማርኩት ትዳር ትልቅ ነገር መሆኑን ነው። አይ እኔማ አንቺ ጋር እንደዛ ማድረጉ በጣም አናዶኝ ነበር። እንደዚ ያልኩሽ ቢሆንም ሌላ መንገድ እያለ ከዚህ ውጭ ሌላ መንገድ ሌልይ። ትዳር ውስጥ የሌለ ነጻነት ከትዳር ውጭ አይኖርም። ግን እኮ ብትፈቹ ነጻ ሆንሽ መኖር ትችላለሽ። አባትሽ እኮ ጥሩ ሰው ነው። ዛሬ ሌላ ጥፋት ቢኖርበት እርግጠኛ ነሽማ። ከአባዬ መለየት መለይት ነጻነት አይደለም እንዴ? እያወራሽ ያለሽው ግን ከልብሽ ነው ልጄ። እሱ ጥሩ ሰው ሆኖ ያውቅም። ብቻ ደስ እንዳለሽ። ምን እየሆነች ነው? እውነት በእኔ ላይ እንደዛ ማድረጓ አላዷት ነው። ሄሎ ወንድሜ እኔ እምልህ አከራዋ መጣች እንዴ? አዎ፣ መታ ተነጫንጫ ሄደች። በቃ ትጨነቅ ወንድሜ። ድጋሚ ከመጣች ማታ እንሰጥሻለን በላት። እኔ ብር አግኝቻለሁ እንዴ? እህቴ፣ ከየት አገኘሽ? ለአለም ላለም እኮ ነው። ስጨናነቅ አይቶ ነው የሰጠኝ። ይሄ ነገር ግን እህቴ... አይዞህ ወንድሜ፣ ብድር እኮ ነው። ዋናው ነገር ደግሞ አሁን ላይ ካለንበት ችግር መውጣታችን አይደል እንዴ? እሱስ ልክ ነሽ እህቴ። በቃ እነግራታለሁ ከመጣች። በጣም ጭንቆይ ነበር። ተጨነክብኝ አይደል ወንድሜ? እኔ እኔ ብቻዬ። አሁንማ በቃ ተገኘኩ። በቃ ወንድሜ ከመጣች እንደዛ በላት። እሺ እሺ እላታለሁ። እሺ አምላኬ፣ እኔም ጨንቆኝ ነበር አንተ ምን ይሳና

ላ አይታአሳይታትንይ ልና ልና ይሆ ማነው? ገቡ ምን አባሽ ፈልገሽ ነው? አንቺ ደነዝ! ቅድም ሳሎን ብር አይተሻል እንዴ? ምን አባሽ ነው የምትይው? የቢክራይ ገንዘብ እኮ ጥዬ ነው። አይተሽ ነበር እንዴ? ምን አልሽ? አንችውሻ ጭራሽ እኔ ሌሞ እያልሽኝ ነው በገዛ ቤቴ። ምናው ግን አምላኬ፣ ለምንድን ነው እንደዚህ የምትፈትነኝ? እሺ፣ አሁን ቆይ ለናቲ ምንድን ነው የሚለው ምን ነው? አምላኪ ምን ነው? እፁብ አንቺ፣ ቋጣው ስትጠሪ ቶሎ መጭም እንደ አንቺ ከረፈፍ አሁን ሻይ አፌን ቶሎ ልብስሽን አውቀሽ እንደዚህ ያደረግሽው ስራ ላይ አለመስራት ታመምኩ ብለሽ። አረ እውነት ልዕልና፣ እንደምታስቢው አይደለም። እንኳን ይህን ያለ ሰፈራዊ የመጣ ዝም በቃለሁ። እኔ ልዕልና፣ እሺ ልማልልሽ ከፈለግሽ። ይህ ማ ስትያዙ አማላችሁ ነው። አረ በፈጠረሽ ልዕልና፣ ሂጂ አሁን ውጪ። እቺ ምን ትመስላለች ቋንጣ ስስጠላምን ትመስላለሽ፣ ቋንጣ። ስሚ አንቺ። አቤት። እነዚህ ልብሶች በደንብ ጠቢያቸው እን ልዕልና። ግን እኮ ከትላንት ወዲያ ነው ያጠብኩት። ምን አልሽ? አንቺ ለእኔ ነው መልስ ምመልሽልኝ። ለምን ዛሬ አታጥቢውም? ምን ልዕልና። ምን አገባኝ እኔ። ደግመች ጠቢው ካልሽ ታጥቢያለሽ። ምን ትመስላለሽ፣ ቋንጣ። እመኝ አስከፍልሻለሁ። ደግሞ ምን ነሻል? አይ ትንሽ አሞኛል። እንደዚህማ ከሆነ ሐኪም ቤት ልውሰድሽ። አይ ሐኪም ቤት እንኳንም የሚያስኬድ አይደለ። እንዴት ማለት? አላ አይደለ የሴቶች ጉዳይ ነው አቲኝ፣ እንደዛ ነገር እና ረፍት አድርጊያ ዛሬ ቤት ሄደሽ። አረ እንደዛማ አይሆንም። እዚህ ያለው ስራስ ችግር የለው፣ ሌላ ሰው ይሰራዋል። ግን እትዬ አትቆጣ። እኔ እነግራታለሁ። እሺ፣ በጣም ነው ማመሰግነው። በቃ ወንተነሺ፣ እኔ እሸኝሻለሁ። አይ አትጨነቅ፣ ራሴ ሄዳለሁ። እንዴ፣ እንደዚያ ሙሽ አታስብ፣ እችለዋለሁ። ግን እኮ እባክሽ በለኝ። እሺ፣ በቃ ሂዳ፣ ምን ነውምንም አለም እን ልብስሽ ነግቶላ። አይ አቶዋሺ ነክቶብሽ ነው አለም ው ይሄ እኮ ተፈጥሮ፣ ምንም መፍራት የለብሽም። አሁን ሳትሳቀቂ ሂጂ። እያንተ ውለታ ግን በጣም እየበዛብኝ ነው። እንደ ውለታማ እንዳታስቢ፣ አመሰግናለሁ። በቃ ሂጂ። እሺ። አሁን የቤት ኪራዩን ነገር ምንድን ነው የማደርገው? እባክህ፣ እባክህ አንተ አንድ መላ ፍጠርልኝ እባክህ። አንተ ለካ እንደዚህ ቀልድ ትችላለህ። እኔማ ቁም ነገር ብቻ መስሎኝ ነበረ። የወደፊት ሚስት የምትሆን ሴት ግን ታድላለች ማለት ነው። እንዴ፣ እኔ በሆነ አግኝቼ ነው በደስታ ነውሽ። ምለ የእውነትህን ደስ አይልምሽ። የሚያስጠላ ቀልድ ነው በቃቸው እንደዚህ አይነት ቀልድ ቀልጅ ምንም ደስ አይለም። ከዚህ በኋላ እንደዚህ አይነት ቀልድ ብቀልጅ እንጣላለን። እንጃ ግን ያናደኛል። በቃ እሺ፣ በቃ ስትወጣ ደውልልኝ። እሺ፣ በቃ ወይኔ ጉዴ። ፍቅረኛ ይሆኝ ሲለኝ ግን እንዴት ነው አንኩት? እጹብ ሳ ስላመማት ወደ ቤት ሄደች። ማን ፈቅዶላት ነው ሄደችው? እኔ ፈቅጄ ላት የላት ነው። ምን ነው ደግሞ አንተ፣ ማን ፈቃድ አደረገ ደግሞ? ስራዋስ? እና እያመማት ስራ ምን አገባ? ስራ አይደል እንዴ? እንደዚህም አይባልም ሰው እኮ ናት፣ ሮቦት አይደለችም። እባክህ አታሽቀብጥ። እህቴ ብሮ ሰጠሻቸው እንዴ? አይ አልሰጠኋቸውም። በቃ አሁን ከመጡም ሰጣቸው። አለ ነው ወንድሜ፣ የት እንዳረኩት አላውቅም፣ ጠፍቶብኛል። የሆነ ሽ ነው። እህቴ አዎ። ቆይ እንዴት ሆኖ? እስኪ በደንብ አስታውሺ። ላስታውስኮ ሞክሬያለሁ ግን ደግሞ አላገኘኋትም ወንድሜ። እና ብሬለንም ማለት ነው ወንድሜ። በጣም ይቅርታሽ፣ የእኔ ጥፋት ነው። በቃ አሁን አንድ የሆኗል። ይልቅ ሌላ መንገድ ነው መፈለግ ያለብን። ግን አልተቀየምከኝም አይደል? እንዴት አንቺ እኮ ለኔ ከዚህም በላይ ነሽ። ቆይ እንዴት በዚህ ቀይሙሻለሁ? በጣም ወድሃለሁ ሽ ወንድሜ። እኔም ወድሻለሁ። ግን አሁን ከመጡ ምን እንላቸዋለን? አቦ ሲገኝ ይሰጣቸኋለ እንዴ እኛ ምን እንላቸው ከዚህ በላይ እሺ እንዴት ነው ያወራቸው? ባክሽ ክብር ያወድላቸው፣ ነገ ተባሉ አይደል እንዴ? ዝም ብሎ ሄዱ እና ከየት እናምጣላቸው? መቼም ይሄ ጉርምስና መሆን አለበት። እጾበ በጊዜ ይሄዳል። አዎ ስላማማት በጊዜ ይሄዳል። ወይ ምን ሆነች ልጅሽ ፔሪ ብርቅ ሆኖበት ይወራው ባስላይ አሟት ስለነበረ ነው እሺ የእኛ አምባ ጠባቂ አንተ ከእኔ በላይ ህመሙን አውቀኸው ነው ቆይ አንቺ ለምንድን ነው ዝም እና እንዴት ነው ዝም ምለው የማይደረግ ነገር እያደረግክ አንቺ አመመኝ እያልሽ ትተኛ አይደል እንዴ ያልኩስ እንደሆነ እኔ እና እሷን አንድ ልታደርገና ና እንዴት ማለት ምን ይለያችኋል እንዴ ማሚ እሷ እኮ ሰራተኛ ነች እንዴ ብትሆንስ ሰራተኛ አይታመምም እንዴ አሁን እንደዚህ እያለችው የልቤ ልብ ሰጣችዋት ከዛ ትጮትባቸዋለች ምን አገባኝ አዎ ልክ ያደረገው ካመማት እንኳን አትሄድ ጠራሁሽ እንዲ ይላለን አዎ ጠራሁሽ እንዴት ነሽ ተሻለሽ አሁንማ ደህና ነኝ ቤት ኪራዩን ከፈልሽ ከፍያለሁ እድሜ ለአንተ እኔ ያደረግኩት ግዴታ ነው እኔ በሆኑ ሩብ ዝም ትይ ነበር አንቺ ቢኖርሽ እረዝም አልል ስለዚህ በቃ እንደዚያ አስቢ ደግሞ አንድ ቀን ብታርፊ እኮ አማረብሽ የእውነቴን ነው ለምን ታዲያ አመት ሙሉ እንድታርፍ አናደርግ? ከዛ በምን ልኖር? ለካ እሱማ። ለእሱ ደግሞ ሌላ መላ እንፈልጋለን። በቃ አንተ እሱን ካገኘ ማርፋለሁ። እንዴት አደረግህ ዛሬ? እንዴት እዛል እኮ እባክህ። የእውነት ግን ነው ገንዘቡ ተለቀቀ።

እዚህ ስሩ፣ ወረቀት ወድቆብኛል። ብኛል ጎንበስ ብለሽ ፈልግ። ውይ ይቅርታ፣ በጣም ተደፋብኝ። እንደውም በቃ አልጠጣም፣ እንኪሳችሁ እስቲ እንድናወራ ፈልጌ ነበር። ስለምን ጉዳይ ነው የምናወራው? ስለ ስለ ሁለታችን ስለኛ። ምን የተለየ ነገር ተገኘ? የኔ እናት አስከፋውሽ አይደለ? አንቺ እኮ ልክ ነሽ። የራሴ ጥፋት ነው። ራሴ ነኝ ያጠፋሁት። ስለዚህ ከሜሪ ጋር ግንኙነት ነበረ ማለት ነው። አንቺ እንደመሰለሽ የጠበቅ አይደለም። እና እንዴት ነው? አው ከኖርማል ጓደኛ የበለጠ እንቀራረብ ነበር ግን ምንም አልተፈጠረም። እሺ፣ አሁን እንዴት አመንክ? የሰው ልጅ እኮ ከስተቱ ይማራል። እኔም ከስቴት የተማርኩኝ። አንቺ ደግሞ የልጆች እናት አይደለሽ። እንዲ ወዳ ባለቤቴ እንዲህ በቀላሉ ነው የኔ ፍቅር ይኸውልሽ። እንዳጠፋ መኛለሁ። ይፈልግ የፈልግ ሽንቅጭ እሺ። ከዚህ በኋላስ በምናምናል? ከእናንተ የነጠለኝ በፍጹም አላደርገውም። እስኪ ላስብበት። አስብበት። Thank you. አባት እኮ አምኖ ይቅርታ ጠየቀኝ። ማለት እውነት መሆኑን አመነ፣ እናም ሁለተኛ እንደማይደግመውም ይቅርታ ጠየቀ። የእውነትማ! እና ምን አልሽው? ምንም ምላሽ አልሰጠሁትም። ምን ታስቢያለሽ ታዲያ? ሁላችንም ፊት ቃል እንዲገባልኝ እፈልጋለሁ። እሱ ጥሩ ሀሳብ ነው። ስለዚህ ችግሩ ተፈታ ማለት ነው? አዎ፣ በጣም ደስ ነው ያለኝ። ማቂ፣ ጭንቅ ብሎኝ ነበር የእናንተ ጉዳይ። አይዞ ልጄ ነው ዛሬ በጣም ደስ ያለሽ ትመስያለሽ ከአባታችሁ ጋር እኮ ታረቀ ማለት ጥፋተኛ እንደነበረና ግምቴ እውነት እንደሆነ ነገረኝ ታዲያ ምን ልታደርጊ ነው ይቅርታ አደርግለታለሁ ከዛ በኋላ እንደማይደግመው በምን እርግጠኛ ነሽ ማለት ድጋሜ እንደዛ እንደማያደርግ ነው ምንድነው እያሰብሽ ያለሽው ቆይ ለምንድነው አባትሽ እንደዚህ የጠላሽው አባትሽ አትበይኝ እሱ አባት አይደለም ልጅነቴን የፋቀሰው ነው በቃ ልጄ ለዚህ ብቻ ነው የራሳችሁ ጉዳይ በቃ ምንም አጫግጅኩኝ ምንም አልሆንኩም። እንደዚሁ ትንሽ ሮጬ ነው። ለምን ሮጥክ? እንዲሁ ነው።